ምስኪን ወጪ ንን ሲጀመር፣ አልፈልግሽም። አሁን ስታለች አያሳፍርሽም? ወጪ ወጪ፣ አንቺ አልቅሰሽ አላዝግም። ውጪ፣ ሲጀመር፣ አልፈልግሽም። ሰላም፣ ሰላም። ውድ ቤተሰቦች እንዴት ናችሁ? የማደንቅ መኖች ደህና ናችሁ? ሌሎችንም ያው በዛ አጋጣሚ እንዴት ናችሁ? አሁን ምኞት እኛ ጋር እየመጣች ነው። ምኞት ላይ ፍራንክ ለመስራት ይሄው እያቀርኩኝ ነው። ያው ያን እሷ የሰራችውን ቪዲዮታ ያላችሁ ብዬ አስባለሁ ውሳ በሰራችው ቪዲዮ በጣም ነው የተናደድኩት። ምክንያቱም አክስት ላይ እንዲህ አይነት ነገር ስለሰራች በጣም ነው የተናደድኩት። አሁን ውሳ ላይ ፍራንክ ለመስራት አስቤያለሁ። ፍራንኩ ምንድን ነው ካላችሁ ውሳ ስትመጣ ሙልጭ አድርጌ ሳደባለሁ። ውጪ ከቤት አመናጭቃታለሁ። ከዛም በኋላ ውሳ ያለቀሰች ትሄዳለች ወይም ትመጣ ከቤት አባርራታለሁ። ውሳን አመናጭቃታለሁ ለምን ድን ነው መጣሽው ብዬ እሳደባለሁ። ያው ያን አክስት ላይ አክስተን በጣም ነው እናደደቻት። እኔማ እናደራው ይሁት ምና ምን እንዲያስር ይችላል ትሰራለች ብላም ሳታስብ እስኪ እና ያለን አብራችሁ ቆዩ ጫጫታ ምናምን ምን ሰው በዛና በዚህ ወደዛ ወደታች ስለምትተላለፍ ጫጫታ ስላለ እቤት ገብቼ ነው የሚቀርጸው። ያው እዚ ካሜራ ማንም የሚይዝልኝ ሰው ስለሌለ እቤት ነው ማዝገባ እንዳልሰራው ጫጫታው ያው መንገድ ላይ ስለሆነ ቤታችን ጫጫታ ስላለ እቤት ገብቻለሁ።

ነሱ፣ እነሱ መጠየቅ ትችያለሽ። ያው አንቺ ቆይ ትንሽ እንኳን አታፍሪ። እንዴት አክስቴል ነገር ቆይ ትሰራለሽ፣ አታፍሪ። የሰራውትንም ማላቀኝ፣ እሺ ባልሆነ ነው። አንቺ እንኳን ማለት አይደለም አንቺ ፍራንክ ምናምን ብለሽ እንዲህ አይነት ነገር ስሰሪ አታፍሪ አሁንም ደግሞ ምን ለመስራት ነው የመጣሽው አይታወቅም እኮ ችግር ነው ነው አንቺ አይ የቀለልኩኝ ነው ልበልልሽ ነው አይ የጠለርኩ አይደለም። በቃ አልፈልግሽ ማክስ ስለ አንድ አይነት ነገር በቃ ስለዚህ አልፈልግሽ እኮ እንደተናደደች በደንብ ምክንያቱም ነች ነው አንቺ በነገር ነው ምን

ስለመጣሽ ሳይሆን እኔ አክስተህ ላይ አንድ ነገር እንኳን እንዲህ አይነት ነገር እንድሰሪ አልፈልግም እኮ። ቅድ እኮ ነው የቪዲዮ መስራት ነው እንጂ ኩሊ እኔና ገብሎ አንቀልድ ምናምን ትላለች። እንዳና አልፈልግም በቃ ክስተን እንዴ፣ ማንንም እንድነካት አልፈልግም። ኦኬ። እኔ እንዴ ነው የምትፈልገው? አዎ

እነ በቃ አልፈልግሽም፣ ውጪ። ስጀመር አንቺ ማነሽ? ውይ የሆና ና አክስቴን እንዲህ አይነት ነገር መናገር የለብሽም ነበር። ከቤት እንድትወጪ ቤት ነው ቤት ነው እና አክስቴን መናገር የለብሽም እየሰራሽ ከቤት አሁን እውነቱን ነው የምለው ቆሻሻ ያን ነው መቸስ። ቦርሳሽን ይዘሽ ነበር እያወጣሽ አሁን ምን ሆነ? አውጪ ስትጀመር ውጪ። አንቺ እኔን ለመምታት ማለት ነሽ? ስትጀመር ሂጂ። በቃ አልፈልግሽም። አይገባሽም። ነገር መስራት የለብሽም ነበር። ቦርሳሽን ተሸክመሽ አሁን ውጪ።